ኋላ ቀሩ ቡድን የፌዴራል መንግስትን ወደ ግጭት ለማስገባት በአፋር በኩል ትንኮሳዎች ፈጽሟል። ይህንንም የአዛዡንና ጌታውን ሻቢያ አጀንዳ ለማስፈጸም የተደረገ ነው ሲሉ አቶ ጌታቸው ረዳ ተናገሩ። ጥቂት የትግራይ ኃይል አመራሮች በሻቢያ ትእዛዝ ሰጪነት በፌዴራል መንግስት ላይ ትንኮሳ እንደጀመሩና ይህን ትንኮሳ እንዲያቆሙ አቶ ጌታቸው ረዳ አሳስቧል። የኢፌዴሪ ጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ፍስሐ ማንጁስ እና ዮሐንስ መድል የተባላችው የትግራይ ሰራዊት አመራሮች የጀመራችሁትን የግጭት ቀስቃሽ እንቅስቃሴ አቁሙ ሲሉም አስጠንቅቀዋቸዋል። ሚኒስትሩ ኋላቀር ቡድን ሲሉ የጠቀሱት የህወሓት አመራር የፕሪቶሪያ ስምምነት ለመቅደድ ሁሉም አይነት ትንኮሳ ቢፈጽምም የፌዴራል መንግስት የአጸፋ ምላሽ ከመስጠት ተቆጥቧልም ነው ያሉት። ኋላ ቀር ያሉት የህዋት አመራር ቡድን የፌዴራል መንግስትን ወደ ግጭት ለማስገባት በአፋር በኩል ትንኮሳዎችን ፈጽሟል። ይህንንም የአዛዡና ጌታውን ሻቢያ አጀንዳ ለማስፈጸም የተደረገ ነው ሲሉም ገልጠዋል። በአፋር ክልል በኩል በፌዴራል መንግስት ላይ የተደረገው ትንኮሳት ጀነራል ፍሳማንጁስና ጀነራል ዮሐንስ መድ ናቸው የመሩት። ማቆም ያለባቸው እነሱ ናቸው ሲሉም ነው ያሳሰቡት። ጦር አውርድ በሚል ጸሎት በራስ ህዝብ ላይ መከራና ጭፍጨፋ መጋበዝ ክህደት ነው ያሉት ሚኒስትር ጌታቸው በትግራይና በአፋር በኩል ያላችሁት የትግራይ ሰራዊት ዲኤፍ እና የትግራይ የሰላም ኃይል ቲፒኤፍ የሻቢያን ፍላጎት ለማሳካት ወደ እርስ በርስ ግጭት መግባት የለባችሁም ብለዋል። ለትግራይ የሚያስብና እርባና ያለው ሰው ሶስተኛ አመቱ ያስቆጠረውን የፕሪቶሪያ ውል ከወዴት ደረሰ ብሎ መጠየቅ ብቻ ነው የሚያዋጣው ሲሉ አቶ ጌታቸው ረዳ ገልጠዋል። ትላንት ማክሰኞ ጥቅምት 25 ቀን 2018 ዓ ም ከሰዓት በኋላ በትግራይ ሎች እና በትግራይና አፋር ክልል አዋሳኝ በሚገኙ ራሳቸውን የትግራይ ሰላም ኃይል ታጣቂዎች ወይም ቲፒኤፍ ብለው በሚጠሩት መካከል ግጭት መቀስቀሱ በማህበራዊ ትስስር ገጾች በስፋት ተነግሯልም ብሏል ሲል ቲክቫ ነው የዘገበው። የቀጠለው የተቃውሞ ሰልፍ ህዋት ጥቅምት 26 ቀን 2018 ዓ ም በአፋር ክልል መጋሌ ወረዳ ትንኮሳ መፍጸሙ ተከትሎ ትናንት ዳር 1 ቀን 2018 ዓ ም ጀምሮ በአፋር ክልል በተለያዩ ከተሞችና ወረዳዎች የህዋትን ወታደራዊ ትንኮሳ በመቃወም ሰላማዊ ሰልፍ እያደረጉ ይገኛሉ ትናንት በመጋሌ ወረዳ የተቃውሞ ሰልፍ የተካሄደ ሲሆን ዛሬ ህዳር 2 ቀን 2018 ዓ ም ደግሞ በፋንቲ ራሱ ቴሩ ወረዳ የተቃውሞ ሰልፍ እየተካሄደ ሲሆን የኤርትራ ተላላኪ የሆነውን የህዋት ቡድን ተልእኮ እናፈርሳለን፣ የህዋት ቡድን ጥቅምት 26 ቀን በአፋር ክልል መጋሌ ወረዳ በሰላማዊ ህዝብ ላይ የከፈተውን ጦርነትና ማፈናቀል እናወግዛለን፣ እንታገላለን፣ ህዋት እስካለ ድረስ ኢትዮጵያ ሰላም አትሆንም፣ ህዋት ለራሱ ለትግራይ ህዝብ ጠላት ነው፣ ህዋት የአፋር ታሪካዊ ጠላት ነው የሚሉና ሌሎች መፈክሮችም በሰልፉ ላይ ተንጸባርቀዋል ተብሏል። የኢትዮጵያ ኤሌክትሪክ ኃይል ለዳታ ማይኒንግ ድርጅቶች ከታህሳስ ወር ጀምሮ ተግባራዊ የሚደረጉ የታሪፍ ማሻሻያ ማድረጉን አስታወቀ። የኢትዮጵያ ኤሌክትሪክ ኃይል በክሪፕቶ ማይኒንግ ስራ ላይ ለተሰማሩ ድርጅቶች በፈረንጆቹ ዲሴምበር 1 25 ጀምሮ ተግባራዊ የሚደረግ የታሪፍ ማሻሻያ ማድረጉ ተቋሙ ጥቅምት 17 ቀን 2018 ዓ ም በጻፈላቸው ደብዳቤ ማሳወቁን ቲክቫ ኢትዮጵያ ተመለከተ። በደብዳቤው መሰረት የዳታ ማይኒንግ ድርጅቶች የታህሳስ ወር ኤሌክትሪክ ሽያጭ ሂሳብ የሚከፍሉት በተሻሻለው ታሪፍ መሰረት የሆነ ሆኗል። ም ነው የተባለው የተሻሻለው የታሪፍ መዋቅር የዳታ ማይኒንግ ካምፓኒዎች የኃይል ክፍያዎችን እንደ አጠቃቀም ሰዓታቸው ወይም ጊዜ ታይም ኦፍ ዩዝስ እንዲከፍሉ የሚያደርግ ነውም ተብሏል። የኢትዮጵያ ኤሌክትሪክ ኃይል ኮሚኒኬሽን ዳይሬክተር አቶ ሞገስ መኮንን የደብዳቤውን ትክክለኛነት ለቲክቫህ ኢትዮጵያም አረጋግጠዋል። እንደ አቶ ሞገስ በሰጡት ማብራሪያ መሰረት የታሪፍ ማሻሻያው ዝርዝር የአጠቃቀም ሰዓቶችና ታሪፍም ጭምር አለው። ከዚህ በፊት የነበረው የታሪፍ አተገባበር ፍላጎት ነው። የአሁኑ እንደ አጠቃቀማቸው ፒክ በሆነ ሰዓትና እንደሚጠቀሙበት ሰዓት የተለያየ የክፍያ መጠን ይኖራቸዋል ሲሉ ለቲክባ መናገራቸውን ቲክባ ነው የዘገበው። ጦርነት ጠቀሜታ የለውም አውዳሚ ነው። ይህንን እውነታ ኤርትራውያንም ሆኑ ኢትዮጵያውያን በደንብ ይረዱታል። ስለ ጦርነቱ አውዳሚነት ከእኛ በላይ የሚረዳ የለም ሲሉ አምባሳደር ዲና ሙፍቲ ተናገሩ። በቀይ ባህር ጉዳይ ወደ ጦርነት እንዳይገባ ስጋቶች እንዳሉ ሲገለጥም ቆይቷል። ኤርትራ ኢትዮጵያ ላይ ተደጋጋሚ ክስ እያቀረበች ነው። ጉዳዩ በሰላማዊ መንገድ ለማሳካት ዲፕሎማሲው በምን መልኩ መሄድ አለበት ስንል በሕዝብ እንደራሴዎች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲን ጠይቀናል ብሏል ቲክቫ። አምባሳደር ዲና ሙፍቲ ለትግባ ኢትዮጵያ ሲናገሩ ጦርነት ጠቀሜታ የለውም፣ አውዳሚ ነው። ይህንን እውነታ ኤርትራውያንም ሆኑ ኢትዮጵያውያን በደንብ ይረዱታል። ስለ ጦርነት አውዳሚነት ከኛ በላይ የሚረዳ አገርም ህዝብም የለም ብለዋል። ይህ ስለማይፈለግ ነው። ሰላማዊ በሆነ መንገድ መብት ማስከበር ያስፈልጋል የተባለው በኢትዮጵያ በኩል ከጦርነትና ከግጭት በመለስ ይህን ነገር ለሰላማዊ መንገድ ወይም በሰላማዊ መንገድ እንፍታ ነው የተባለው። የዲፕሎማሲ ስራውም ይኸው ነው ብለዋል። ከኢትዮጵያ አቋም ውጭ ኢትዮጵያን መክሰሱ ጠቀሜታ የለውም። ይህ ፕሮፓጋንዳ ነውና እንደማያዋጣ ለዓለም አቀፉ ማህበረሰብ ማስረዳት ነው። የኢትዮጵያ ንግድ ቀጨጨ ኢምፖርት ኤክስፖርት ተጎዳ ማለት ሌሎቹም ሀገራት ይጎዳሉ ማለት ነውም ብለዋል። ጉዳቶች ተዛማጅ ናቸው። ይህን ከግምት በማስገባት ኤርትራ መረዳት አለባት። ክሱ መሰረት የለውም። ክሱ ከኢትዮጵያ ፍላጎትና አቋም ውጭ ነው ሲሉም ነው የተናገሩት። ለኢትዮጵያ ስለ ባህር በር አስፈላጊነትም አምባሳደሩ ሲናገሩ የኢትዮጵያን የባህር በር እንደሚገባት የታወቀ ነው። ዓለም አቀፍ ሕግም በ1982 ዓ ም ይህን ደንግጓል። እንደ ኢትዮጵያ ያሉ የባህር በር የሌላቸው አገራት ያስፈልጋቸዋልን በሚል ኢትዮጵያ የባህር በር የምትፈልግባቸው ታሪካዊ ምክንያቶች አሉ። በአንድ ወቅት ባህር በር የነበራት ሀገር ናት። በተንሸዋረረ ሁኔታ ነበር የባህር በር ያጣችው። መልካ ምድራዊ ምክንያቶች አሏት። ከባህር በር 60 ኪሎ ሜትር ርቃ የምትገኝ ናት። የኢኮኖሚ ምክንያትም አሏት ብለዋል። ለኢትዮጵያ የባህር በር እንደሚገባ ሲያረጋግጡ እነዚህን ነባራዊ ሁኔታዎች ሌላው ወገን መቀበል አለበት። ይህ ምክንያት ተጨባጭና ተገቢ መሆኑን በደንብ ተረድቶ ለኢትዮጵያ ብቻ ሳይሆን ለኤርትራ፣ ለምስራቅ አፍሪካ ያለውን ጠቀሜታ ከግምት በማስገባት ሌላው ወገን መገንዘብ አለበትም ነው ያሉት። ኢትዮጵያ ቀይ ባህርን ስላጣችበት የተሳተ ሁኔታ አምባሳደር ዲና ሲናገሩ ኢትዮጵያ ቀይ ባህርን ያጣችው በጣም ቅጽበታዊ በሆነና በተዛባ መንገድ የኢትዮጵያ ሕዝብ ፍላጎቱ ሳይጠየቅ የኢትዮጵያ ተወካዮች በሚገባ ሳይመክሩበት ምንም አይነት ውይይት ሳይካሄድበትም ነበር ነው ያሉት። ኢትዮጵያ ይህን ሁሉ ዓመት የባህር በር ይዛ ቆይታ ለምን ባህር በር ታጣለች? ካጣችስ ምንድነው አማራጩ? ሳይባል ምንም መፍትሄ ሳይበጅለት በድንገት የተፈጠረ ነገር ነው። ስለዚህ ኢፍታዊነት፣ ግልጽነት የጎደለውና ያልተሟላ ነገር አለበትም ሲሉ አምባሳደሩ ለትክባ ተናግረዋል። በዘመናት መካከል ምርጥ ከንቲባ አግኝተናል። ይህንን ከንቲባ ደግፈን ይህን ከንቲባ አግዘን ለጎንደር ዳግም መወለድ ግራና ቀኝ ሳንመለከት ይህንን እድል እንጠቀምበት። እድል ያልፋል። እድል መጠቀም የብልሆች። ሳይንቲስቶች የጠፋውን ስምንተኛ አህጉር ማግኘታቸውን ገለጡ ተባለ። የስነ ምድር ተመራማሪዎች ዚላንዲኦ የሚባል ጠፍቶ የነበረ አህጉር ማግኘታቸውን ገልጧል። አህጉሩ ከዚህ ቀደም በ አስራ ሰባተኛው ክፍለ ዘመን በኔዘርላንድ ተመራማሪዎች የተገኘው ወይም የተገኘ የነበረ መሆኑን የጠቆሙት ሳይንቲስቶቹ የአህጉሩ ስፋት 1.89 ሚሊዮን ስኩር ማይል እንደሆነ አመላክቷል። አህጉሩ በውሃ የተሞላ መሆኑም ተናግሯል። ዚላንዲኦ አሁን ላይ ስምንተኛ አህጉር ተደርጋ እውቅና ማግኘቷንም ገልጧል ሲል የዘገበው ዴይሊ ሜል ነው ተብሏል። 2430 ዓመት ይታሰሩልኝ ሲል የቱርክ አቃቢ ህግ ተናገረ። በተለያዩ ሀገራት በሚፈጸሙ ወንጀሎች የሚሰጡ አግራሞትን የሚፈጥሩ ፍርዶች ይደመጣሉ። ከወደ ቱርክ ደግሞ አንድ በወንጀል ተጠርጥረው ለታሰሩ የቀድሞ ከንቲባ የሀገሪቱ አቃቢ ህግ ያቀረበው የፍርድ ቤት ጥያቄ ብዙዎችን እያነጋገረ ነው ተብሏል። የቀድሞ ከንቲባ የወንጀል ድርጊቶችን ማስተባበርን ጨምሮ የጉቦ ቅሌት፣ ሕገወጥ ገንዘብን ህጋዊ ማድረግ እያለ 142 የወንጀል ዝርዝሮች ተቆልለው በአራት ሺ ገጾች ሰፍረዋል። ከንቲባው እንደ ጎርጎርሳኑ አቆጣጠር ባለፈው መጋቢት 19 ቀን 25 በፖሊስ ቁጥጥር ስር ውለው የፍርድ ሂደታቸውን ሲጠባበቁ የነበረ ሲሆን ዛሬ አንካራ ውስጥ ባስቻለው የወንጀል ችሎት የቀረበው አቃቢ ሕግ የቀድሞው ከንቲባ በ2430 ዓመት እንዲቀጡ የፍርድ ቤት ወይም የፍርድ ሀሳብ አቅርቧል። ዘገባውን ያቀረበው አጃንስ ፍራንስ ፕሬስ የፍርዱ ውሳኔ ይሰጥ አይሰጥ ግን ያለው ነገር የለም ሲል ኦ ጀበሌ አስነብቋል። ዓለም አቀፉ ማህበረሰብ በሱዳን እየተፈጸመ ያለውን አሰቃቂ ግፍ ለማስቆም አስቸኳይ እርምጃ እንዲወስድ ተመድ አሳሰበ። የተባበሩት መንግስታት ድርጅት የሰብአዊ መብቶች ዋና ኃላፊ በሱዳን ኤል ፋሸር እየተፈጸመ ያለውን አሰቃቂ ግፍ ለማስቆም አስቸኳይ እርምጃ እንዲወስድ አሳሰቡ። ዓለም የዘር ማጥፋት ወንጀል እስኪታወጅ ድረስ መጠበቅ የለባትም ሲሉም አስጠንቅቋል። ከጎርጎሮሲያኑ ሚያዚያ ወር 2023 ጀምሮ ከሱዳን መንግስት ጦር ጋር በ በጦርነት ላይ የሚገኘው ሱዳን ፈጥኖ ደራሽ ኃይል በቅርቡ በምዕራብ ዳርፉር የምትገኘውን የመጨረሻዋን ወታደራዊ ምሽግ ኤልፋሽርን ተቆጣጥሯል። ቡድኑ ከ18 ወራት ከበባ በኋላ ኤልፋሽርን መቆጣጠሩን ተከትሎ ዘር ተኮር ግድያዎችን ጨምሮ የሰዎች እገታና ጭካኔ የተሞላባቸው ድርጊቶች መፈጸማቸውን የተባበሩት መንግስታት ድርጅትና የሰብአዊ መብት ተሟጋች ድርጅቶች ገልጠዋል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነር ቮልከር ተርክ ከኤኤፍፒ ጋር በነበራቸው ቆይታ አሰቃቂ ወንጀሎች እየተፈጸሙ መሆናቸው ግልጽ ነው ሲሉ ገልጠው ከበባው ራሱ አሰቃቂ ወንጀል እንደነበረ አጽንኦት ሰጥቷል። ሰዎች ከበባ ውስጥ በነበሩበት ወቅት አስከፊ ሁኔታዎች ውስጥ ሲኖሩ ነበር ያሉት ኮሚሽነሩ አክለውም ምግብ እና ውሃ እንብዛም አያገኙም ነበር፣ በዚህም የእንስሳትን መኖ ሳይቀር ለመመገብ መገዳቸውን የሚጠቁሙ ሪፖርቶች አሉም ነው ያሉት። የጅምላ ግድያ ስለመፈጸሙ የሚጠቁሙ እምነት የሚጣልባቸው ማስረጃዎች አሉን ሲሉም ገልጠው፣ ሰዎች ይህንን አሰቃቂ ሁኔታ ለመሸሽ ሲሞክሩ የጥይት ሩምታ ሳይቀር ይከፈትባቸዋልም ብለዋል።